ቤተሰቦች እንዴት ናችሁ? ደህና ናችሁ? ትናንት አልመጣሁም ጠፍቼ ነበር ማለት ነው። ዛሬ ያው ከተፍ ብዬላችሁ እላለሁ። እንዴት ናችሁ? ደህና ናችሁ አላችሁ ለዛ በሽ ኮመንት አትሉኝ እና እንዴት ናችሁ? በውጭ በኢትዮጵያም ያላችሁ ከኢትዮጵያ ውጭም ያላችሁ የማዳም ቀመር በአውሮፓ በሁሉም ዓለማት ላይ ያላችሁ ውድ ኢትዮጵያኖች እንዴት ናችሁ? ከዓለም እስከ ዓለም ሁላችሁም እንዴት ናችሁ? እኔ አለሁ፣ እግዚአብሔር ይመስገን መጥቻለሁ። ውዶቼ የምነግራችሁ ነገር ዛሬ ስላለ መጥቻለሁ ማለት ነው። በመጀመሪያ ሰላምታ ላቅርብ ብዬ ነው። እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? እኔ አለሁ፣ እግዚአብሔር ይመስገን እኔ ደህና ነኝ፣ አለሁ፣ እግዚአብሔር ይመስገን። አንድ የምነግራችሁ ነገር አለ፣ እኔ ላይም የተከሰተ ነገር ማለት እኔ ላይ በትንሹ በትንሹ ምልክት አሳይቶ ነገር ማለት ነው። ለእናንተ ደግሞ ምልክቱን ባታዩበት እንድትጠነቀቁ እና ያን ነገር እንድታቆሙ ልነግራችሁ ነው ማለት ነው የመጣሁት እና በዚሁ አጋጣሚ ማድረግ ያለባችሁ ላይክ፣ ኮሜንት፣ ሼር ሰብስክራይብ በማድረግ አበረታቱን ቤቱን አሳድጉ ትላለው ውድ ቤተሰቦቼ እንዳትረሱ፣ እንደሚያልኩት ላይክ ሼር ነው ላይክ ኮሜንት፣ ሼር ስክራይብ አድርጉ እላለሁ ማለት ነው እና ልነግራችሁ የመጣሁት እንግዲህ አደገኛ የተባለ ነገር ለነግራችሁ ነው። ደጂ የንበቅ ያልኩት ማለት ነው እሱም ምንድን ነው ካላችሁኝ እሱም ምንድነው ካላችሁኝ ደርገኝ እሱም ምንድነው ካላችሁኝ ይሄንን ኑስ ኮፊ አትጠቀሙም። ማለት በእርግጥ ለስራ በጣም ነው የሚረዳ፣ ከንቀፍ ለመንቃት ሰውነታችን እንደ ልብ የሚታዘዝልን፣ ይሄንን በወተት በጣም ስንጠጣ ነው ማለት ነው። ግን ምንድነው ችግሩ? ሰድፌክቱ ምንድነው ቅድስት ብላችሁ ከጠየቃችሁ ይሄ ኑስ ኮፊ ይሄ አይደለም የዚህ አይነት ሁሉም ማለት ነው። ምንድነው ሰድፌክቱ ካላችሁኝ ይሄ ልባችንን እያደከመ በጣም አደገኛ። በጣም እኔ ከጊዜ በኋላ የጀመረኛል። ተንጋራፊ ልቤ ይደክማል። ሳወራ ይደክመኛል። ሳውራም ይደክመኛል። ልቤንም ይደክመኛል። እንትን በቃ እዚጋ እፍን ያደርገኛል ማለት ነው። ከሰው ጋር ብዙ ሰዓት ማውራት አችልም። ይደክመኛል። ልቤን ይደክመኛል እና ድምፄ ጥፍት ይላል በመሀል ማለት ነው። ምክንያቱም ድካም ድካ ይሄ ኑስ ኮፊ ስለምን እኔ በቀን ሁለቴ ሶስቴ የተጠቀመው በተለይ ስራ ላይ ቀዝቀዝ ልል ስል ይሄንን ነው የምጠቀመው ማለት ነው። ይሄን ስጠቀም በጣም ሰውነቴ እንደፈለግኩ ሰው የሚታዘዝልኝ ቤቱን አበለታብቃለ። ነገር ግን ችግር አመጣ። ምንድነ ችግሩን ልባችን እያደከመ ነው፣ እኛ ሳናቅ ደግሞ እየጎዳ ና ያለ። ስለዚህ ሰላም፣ ስለዚህ ምን ማድረግ አለብን? ይህንን ነገር መጠቀም ማቆም አለብን። እንጠቀምበታለን ይህን ልነግራችሁ ነው የመጣሁት። ይህን አቁሙ አቁሙ፣ በቃ እኔየው ዛሬ ጀመርኩኝ ማቆም ማለት ነው። እንዴ ከጤና የሚበልጥ የለም። ብሞቱ ሰው ሰውጋለ። እውነት እንዴ ለድንገት ነው ልብ ደግሞ ልብ ደግሞ እንደ ሌላ ነገር አይደለም። ድንገት ነው አቡካት የሚያደርገው። ስለዚህ ውዶችዬ፣ ውዶች ይህንን አትጠቀሙ እባካችሁን ተው ትላለው። ይህንን አንጠቀም፣ ሻይን እንጠጣ ሻይ ይሻላል። ሻይ ዛሬ ጠጥቻለሁ። ብዙም እንትን አይደለም ማለት እንደዚህኛው ባያነቃንም ይሻላል፣ ሻዩ ይሻላል። ይሄው እኔ እሱን ለመተው ይኸው ሶስተኛ ስጠጣ ሻይ ማለት ነው ሶስተኛ አሁን ስጠጣ ሻይ እና ግን እንትን አይልም። ያው ስላለምር ነው ብዙም እንትን አይላ። ብቻ ሰውነታችን በዚህኛው አይሆንም። ነገር ግን ምንድነው ምንድነው ንስኮፍ ያትጠጡ እያልኩኝ ነው። ምክንያቱም ልባችንን እያደከመ እኔ ላይ ስላየኝ ልቤን አደከመ። እውነት ይህን ጠጥቼ ልቤ በጣም ደከመ። በዛ ላይ ደግሞ በቃ ለመተንፈስ እራሱ እየተቸገርኩ ነው የሆነ በመሀል እፍትን ያደርገኛል ማለት ነው። ከዛ የሚልቅ ደግሞ አሁን በቅርብ እህታችን ያጣናት ያለ ሙቀትም በጣም ሀይ ሆናል። ጆርዳንም ሳውዲም እሳት ነው። አሁን በጣም ሙቀት አለ። በጣም ከሚገባው በላይ ማለት ነው። ለዛ ኑስ ኮፊ ይቅርባቸው፣ አትጠቀሙ እያልኩ ነው። ሌላ ነው ንስ ኮፊ እየቀደደ ነው። ሻይ ተጠቅሙ። ሻይ ያው እስከ ትንሽ ሰዓት ራሳችሁን ያሟቻል። እኔም እያመመኝ ነው እውነት ራሴን እያመመኝ ነው እና በጣም ቶሎ የምጨርሰውን ስራ በቃ ተኛውበት ተኛውበት ሰውነት ይሻልላሉ። ጠዋትም ሻይ ጠጣሁኝ፣ ግን ከእንቅልፍ ያልነቃሁ መንቀት አልችል፣ ግን ይሻላል። ከመጎዳት ይሻላል። እና እባካችሁን ውዶቼ ውዴ ማዳም ቅመሞች ይህን ንስ ኮፊ አትዛዙ። በቃ የቅርብ እንጃ ተደማምረና ላላወኩም እንጃ እንዳማመረ ኮሜንት አድርጌልኝ ኮሜንት ላይ አስቀምጠና ተነላ እና እባካችሁ ይህንን አትጠጡ። ይሄንን ልነግራችሁ ነው ዛሬ የመጣሁት እና ሌላ ደግሞ የሰሙት ነገር እባካችሁ የማዳም ቅመሞች እርስ በርስ እንደማመር እርስ በርስ ራሳችን እናሳድግ። ሲቀጥል ደግሞ አንዴ የሰሞኑን ነገር አለ ሳውዲ ላይ ሴትዮዋ ስትሳፈር፣ ያው አዲስም ላይሆን ይችላል አንዳንዶቻችን፣ አዲስ በነገራችን ላይ ያው ብዙ ጊዜ ስልክ ላይ የማናጠፉ ሰዎች፣ በእርግጥ ያው አሁን እኔ ኢንፎርሜሽኑ አዲስ ነው ለእኔ ማለት ነው። እንደውም ጓደኛዬ ነች ዶራ ረገርግ ምን ማለት ነው? ሴትዮዋ ስትሳፈር እንግዲህ ጓደኛዋን አስገባቸው ሽማ ነው ናቸው። የጓደኛ ነው። ይህም ከማዳሞች ጋር ባንደፋፈር በጣም ጥሩ ይመስለኛል። የመጣኑ ለስራ ነው። ሁሉም ነገር በጊዜውና በሰዓቱ ይሆናል ይደርሳል። እዛ ቤት ውስጥ ማምጣቱ የራሱን የቻለ ድፍረት ሆኖ ሳለ በእግዚአብሔርም ደግሞ ዝሙት ነው። በአጭሩ ስንሄድ ይሄ ዝሙት እና እባካችሁ ይሆን እንደዚህ አይነት ነገር ባናደርግ ጥሩ ነው ራሳችንን ብናስከብር ክብር ቢኖረን ይሄዳን ደስ ይላል። ሲቀጥል ደግሞ መውጣት ስትፈልጉ ቤተክርስቲያን ቤተክርስቲያን መውጣት ስትፈልጉ አስፈቅዱ። እንደገና ደግሞ እረፍት ሰዓት ሊኖራችሁ ይገባል። ለአንድ ሰዓት እሱን አስፈቅዱ። ከዚያችን የምትጠቅም ነገር ላይ አውሎ እላለሁ። ዛሬ ግን በዋነኛነት የመጣሁበት ምክንያት ምንድን ነው፣ ቅድስት ካላችሁ እያስጨነቁኝ ነው። እውነት ምስኮፊው ያው እኔ ለራሴ ብቻ አይደለም ምንድን ነው። ለእናንተ ልንገር። አሁን ሰው ራሱ ራሱ በመሀል ልብ ከባድ ነው። ይህን ነገር አትጠቀሙ ብለን ነው የመጣሁት ባጭሩ። እና ከማደሞቻችን ጋር ደግሞ መልስ አትመላለሱ። በእርግጥ የሆነ ሰት በጣም ከባድ ነው። ግን እኔ ላይ የገጠመኝን ነገር ነበራችሁ። ትናንትና ነው ሁለት አመት ልጨርስ ስድስት ወር ነው ይቀርም እውነት ግን በጣም በቃ ትናንትና ምርር ነው ያለኝ። ምንድና ያለችኝ ጭራሽ ውስጥ መጀመሪያ ስራ እየሰራው ነበር። ከዛ በኋላ ጠሩ ትሄድ ለልጁ ያው ቁርስ ስሪለት ነው። አሁን ልጁን ቶሎ ቶሎ በል እና ቶሎ ቶሎ ሰርቼ ወደ ጽዳት ለመለስ ሌላ ነገር ተናገርኩት ነገር የለ ያ ግን ያችን ለምን አልሽ ብላኝ እኔ ስጠራሽ የፈለግኩበት ያንን አድርጌ ብልሽ ይሄን ታደርጋለሽ፣ ይህንን አድርጌ ብልሽ ይሄን ታደርጋለሽ፣ አንቺ እንደዚህ ማለታችን ብላ ወጥረ ያዘችኝ። ከቅም በላይ ወጥረ ያዘችኝ ማለት ነው። በቃ ስገባ ስወጣ ምንም በቃ ሰላም ነሳችኝ። ጭራሽ ስራዬን እንዳልሰራ እንደ እንቅፋት ሆነችብኝ። እግዚአብሔር ትናንት በጣም ነው ያዘንኩት። ስቅስ ላያችሁ። ከዛ ነገር ይህን ሁሉ ጊዜ ብዙ ያሳዘነችኝ ነገር ኖሮ ሳለ ትናንት የመጣችበት ለየት ያለ ነገር ስላለ ነች ነገር ያነሳሁት ማለት ነው። ከዛች አልኩኝ አልኩኝ ማውራት አትችም አለችኝ። ዘማ ክፋት ማውራት አትችም አለችኝ። ሲጀመር የምትናገሩ ነገር እኔም አልገባኝም ስላት ጭራሽ አበበች። ከዛ በኋላ ልጇ መሀል ገባ ብላ ብላ ምናለች? እኔ ከፈለግኩ ይሄንን አስወልቅሻለሁ ከአንገትሽ ላይ ይሄንን አስወልቅሻለሁ፣ ይሄንን አልቀሽ ስታለቅሽ እንድታድሪ ነው የማደርግሽ እኔ ካልፈለግኩ አውጥቼ ጥለዋለሁ ያለችኝ ማለት ነው ስትለኝ አይ አሁን ቀይ መስመር ላይ መጣሽ። ስለዚህ ይህንን ስታወልቂ መጀመሪያ ይህንን አምሺ እና ከዛ በኋላ ይህንን ማለት ትችላለሽ። እስከዛሬ ዝም አትሽ፣ በሁሉም ነገር ታገሽሻለሁ። ነገር ግን ነገር ግን በዚህ አልታገሰሽም በማለት በጣም ኃይለኛ ሰብ በጣም ኃይለኛ ሰብ ነው የተነሳሽ እና ከዛ በኋላ በመስቀል ዕለት መጪ አትችይም አላወልቅም አልኳት። ምክንያቱም አንቺ ቤት ስመጣም አድርጌ ነው የገቦት። ፊት ለፊት አሁንም ሲሄድ አድርጌ ነው የሚሄደው። አንች አንቺ ቤት የማዋልቆ መስቀል የለኝም አላወልቅልሽም ከፈለግሽ አልኳት። ዛሬ አሁን ልታሳፍሪ ትችላለሽ። እኔ ሁሉንም ታገሽሻለሽ። ሁሉንም ምትኝን ባጠቃላይ ታገሽሻለሽ። እቺን ነገር ግን አታ ደግሞ አላውቅልሽም ብዬ ተናገርኳል ማለት ነው። እና በጣም ከባዶች ናቸው። በጣም ሲበዛ ከባዶች ናቸው። ይሄ ሁሉ መስቀልሽን ታውቂያለሽ። ልትጎዳይ ይሄ ሁሉ ነገር ለምን አለችም? ያቺ ቶሎ ቶሎ በል፣ እኔ እዛ ውስጥ ስራ አለኝ፣ ስራዬን ገብቼ ልስራ ብዬ ስለተናገርኩት ልጇ ድፍረት አደረገችበት። ልጆቿ ይማታሉ። ምን ይላሉ? ምን ይላሉ? ምን ይላሉ? ቤቱ እንዳልነበር ምናምን ይሆናል ግን የረሶት ነገር እንደሱ፣ እያለችኝ እኔ ይህንን አንገቴን አምሺና መስቀሌን ጣያት ብይህ ስላት፣ ቆሻሻ አመጣችና ደፋችና መሬት ይህንን አምሺ ብልሽ መብቴ ነው፣ ይህንን አምሺ አለችኝ ማለት ነው። እግዚአብሔርም ላች እነቤት ይህንን ልታየውም ትችላለች፣ ለይህንን ልታስተረግምም ትችላለች አላውቅም። ከዛ ደሱ ስትለኝ ጊዜ እኔ ደግሞ ምን አልኳትኝ? አንቺ አውቀሽ የደፋሹ አላነሳም፣ ምክንያቱም ቆሻሻ ነው እንዴት ነው እናንተ? የተጠራቀመ ቆሻሻ ደፍተሽ እኔ የማነሳው አላነሳልሽም ብዬ አልኳት ማለት ነው። አላነሳም ብዬ ስላት ጊዜ አሁንም አበደች። እኔ አንቺ የደፋሹን አላነሳ ማልኩ እንጂ ልጆችሽ በዚህ ቤት ውስጥ ብዙ ነገሮችን ያደርጉኝ ብዙ ነገሮች ይዳረጋሉ። ነገር ግን እኔ ጭቅጭቅም ንግግርም ስለማልፈልግ ተናግሬሽ አላውቅም። ስለዚህ ይሄን ግን አላነሳ ማልኳት፣ አነሳችው እኔ ፊት ለፊት ያብዙ ብዙ ችግር ተፈጠረ እና ስትገቡ በሃይማኖቶቻችሁን በግልጽ በእውነታውን ተናገሩ። ምግብ አትብሉ ካለች ምግብ ላይ በሶስት ነገር ቤት መቀየር እንችላለን። ትንኮሳ ምግብ ከሌለ ምንተኛበት መኘታ ክፍል ከሌለ መቀየር እንችላለን። ከባችሁ በምግብ እንደዚህ ተባለሽ እንደዚህ ከተባለ ቀየሩ ይመበስል ይሄዳል። አሁን እኔ ትናንትና ሁሉን ነገር ችያት ነው፣ እስከ ዛሬ ቆየሁት። ግን ትናንትና አሁን ብታሳፈሪ ትችያለሽ ያልኳት፣ ይሄንን ታውቂያለሽ ስላለች፣ ሌላ ነገር አይደለም። ሌላውንማ ለምጄዋለሁ። ስልቡንም ላይ ምጄዋለሁ። ይሄ እንደዚህ የሮጣ መታ እንደዚህ ልብሴን እንደዚህ ትይዘኛለች፣ ይሄንንም ለምጄዋለሁ ማለት በቃ። እንደዚህ ትይዛኝ ልጇ ገብቶ መሀል ላይ ከእጇን ከእንትን የሚያነሳ ሆነ። የዚህን ያህል ነው ቻልኩ። በጣም ከባድ ነው። ሀገር ላይ እና እንደዚህ በምታረገኝ ሰዓት ግን ጥንቃቄ አደርጋለሁ። ምክንያቱም የከፋ ነገር እንዳታረገብኝ ወይ ደግሞ ብቻ ላቅም ይሄ መያዙ ቀላል ነው። ከዚህ በላይ እንዳትሄድ ራሴን ሬዲዮ ነው የምጠብቀው። ሁሉም ቢሆን ግን ከኔ ምንም ያልፈው ነገር የለም። ትዕግስት ያስፈልጋል። ወደ ወደሽ ከተደፋሽ ድረግጦች አይክፋሽ። ብዙ ቦታ ነው የሚያገለግለን። ይህንን ልላችን ወደቼ ይህ ለነገራችሁ ነው። ደግሞ ቤቱን ላይክ አድርጉ ኮሜንት አድርጉ ሼር አድርጉ ሰብስክራይብ አድርጉ ስታት እንድት እኔ መስራት እኔ እንድሰራላችሁ የምትፈልጉትን ነገር አስተማሪ የምትሉት ነገር ብቻ ብዙ አይሽ አይሽ ትሉን የፈለጋችሁትን ነገር የምትፈልጉትን ነገር ነገር ቅድስት እዚህ ላይ አስተያየት አለን የምትሉኝ ከሆነ አስተያየታችሁን እቀበላለሁ። ይህኔ ወዶች እኔ አዲስ ነኝ። የድምጽ ጥራት ላይኖር ይችላል። ብዙ ነገር ላይኖር ይችላል። አዲስ ነው። በስቴፕ ባይ ስቴፕ ብላ አልፈለግም እንጂ በቀስ በቀስ ሁሉንም እንደምዳለው ማለት ነው። እሺ። እና በጣም ወዳችኋለሁ። ለመጨረሻ ጊዜ ደግሜ የምላችሁ ይሄን ነገር እንዳትጠጡ። የእውነት ነው የምላችሁ እንዳትጠጡ። ይኸውላችሁ፣ መድረስ የምትፈልጉበት ቦታ አለ። እዛ ሳትደርሱ ነው የሚያደናቅፉ። እኔ ደሃ እናት አለችኝ። እናቴ አንድ ነኝ ልጆች አሉ ስለዚህ ለእነሱ እንዳልኖር ነው የሚያደርገኝ ስለዚህ ከዚህ ነገር እንቆጠባለን ማለት እናንተም ተቆጠሩ ሰላም ሁኑ ቻው